በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲት አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተ ንሷን ሳንጠራን ቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፈቃድ የገናናውና የሃያሉ የሊቀ መልአኩ የቅዱስ ዑራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ዑራኤል ረዴት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሸር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በስራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸሉ ጸሎት ስለሆነ ለዓለም ሁሉ ሸር እንድታረጉ በሊቀ መልአኩ በቅዱስ ዑራኤል ስም ተቃችኋለሁ። መልክአ ዑራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ዑራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልክአ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና፣ ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ በእለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም፣ ላለው ዑራኤል ሆይ የቅርታና የቸርነት ክቡር መላእክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ አማላጅነት ዞትር ቀጥፋት ይድናልና። ሰላም ለዝክረ ስምከ ከማርና ከወተት ይልቅ ለሚጥመው ስም አጠራርህ፣ ሰላም ላለው ቅዱስ ዑራኤል ሆይ ክፍልህ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ሰላም ለስዕርተ ርእስከ፣ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ዑራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልደሃለን። ሰላም ለአይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ቀየኻ እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው ዐይናፎችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኰኰባቸው አንተነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርስሃቸዋልና ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ፣ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅዱስት ድንግል ማርያም ልጅ የቅዱስት ወንጌል ልጆች አድነን ቤዛም ሆነን ሰላም ለቃልከ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካትም። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃለ ማዕነቅ ድምፅ ምድራችንን ላይ ተሰማም አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ፣ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው፣ የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም ላለው። ቅዱስ ዑራኤል ሆይ፣ የሱራፊል ጓደኛ፣ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቀርብልን አድርስልን የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለህጽንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ በትረ ተአምር ለጨበጡ እጆችህና ህጽንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያይቆ ትመሰላለህ ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራአትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማህበርን የምትባረክ ደገኛ ካህነ እኮን በየጊዜው እርዳን፣ ጠብቀንም፣ ለጠላተ ማሳልፍ አትስጠን። ረዳተ ሀገርን ከጥፋት ሕዝብን ከስደት ያድናልና፣ ሰላም እብል ለአእዳዊከ። ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለው። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያስክ ነበልባላዊ ሙሽራ እንደ መሆን ከአንተ ዘንድ የሚመነጭ እዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጐናጸፈ ጎኖችህ ሰላም እንልሃል። በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክንህና ከእለተ እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባህሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግሮኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬንህና ከገብረ ከግብረ ዲያብሎስ እንክርዳድ የኃጣን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋይ ውስጥከ ቅዱስ ዑራኤል ሆይ፣ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የአገልጋዮችህን የሕይወት ዜና መርከብ የባህር ማይበል ሞገድ እያንገላታው አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና፣ ሰላም ለህን ብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለው። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንለሃለን። ቅዱስ ዑራኤል ሆይ፣ በየጊዜው በየእለቱ በየሰዓቱ የምታብብ የሃይማኖት ፍሬነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብጽን መንገድ ያመለከትካት አንተነ ሦስት ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ። ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለው ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጣንን ነፍስ የምትጎበኝ ነህና በዝች በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለእመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አእጋረ ጉንድ ለበቀሉ አስሩ ጣሶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ለሄኖክ ሚስጥረ ጥበባትን እንደ ገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋር በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን የአንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘኔ ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደ እኔ ወደኛና ኦ ዘነዛህከ አቤቱ በወልድ የከበረ ደሞ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ፣ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ ከአንተ አንተ ነህና ከእግዚአብሔር በተሰጠ ክንፈ ረድኤት ስትከንፍ መጥተ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ፣ የእግዚአብሔር ወልድን ከሙታን ተለይቶ በእለተ ሰንበት በሥጋ የመነሳቱን ምስራት ሚስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ሚስጥረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት እለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመት እለት እጅግ የከበረች የተመረጠች እለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀንናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህንህና አሳሳች ከሚሆን ከሰይጣን አገዛዝ ነጻ አውጥተ! ማኅበራዊ አንድነታችንን ለሁልጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ ጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅርህ ፍቅሬ የእኔንና የእኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን ማዕዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ፣ እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ አበባ የምስጋና ፍሬም አፈራ አበበ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ ማዓዛው የጣፈጠ ተክለናርዶስ ነውና ጼና ማዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ ማእዛ ማእዛው የምስጋናችንን ማእዛ ያጣፍጥልን አሚን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም ባሕርያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕርይ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና፣ የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ፣ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን ሐጹረ ጸሎት ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታቢሶች፣ ፍቅረ አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረኝ፣ እጠረን፣ ጠብቀን አቤቱ እለምንሃለሁ፣ እማልድሃለሁ እንማልደሃለን ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃን ጽዋ ተቀብሎ በብርሃን መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ዑራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በሃያሉ ክንድህ አቅርብልን በቸርነትህም ሀጹር ክበበኝ አሜን ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምናሃለን ስናነብ የጎደሎን የነጠበውን በአፈ መላእክት አሟልተህ ተቀበለን የቅዱስ ዑራኤል ረድኤት በረከት በሁላችን ይደር የታመሙትን ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር ላክልን ሀገራችንም ሰላም አርግልን ማህበራችንን አስፋልን ጠብቅልን እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራሃለን አባታችን ሆይ በሰማያት የምትሮ ስሜ ይቀደስ መንግሥት ትምጣ ፍቃደ በሰማይ እንደሆነች እንዲሁም በምድርቱ የዕለት እንጀራችንን ስጠን ዛሬ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል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 ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለሚኝልን ኃጢአታችን ያስተሰርይልን ዘንድ ለዘለዓለሙ አሚን አሜን። የአምላካችን ስም የተመሰገንን፣ አነሳስቶ ላስጀመረን አስጀምሮ ላስፈጸምን ለልዑል እግዚአብሔር ክብር ምስጋና የደረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ፕሮግራም የተከታተለ ያላችሁ ሁላችሁም ለበረከት ሼር እና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታገዙኝ በተማጽኖ ሁላችሁንም እጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው። ለጸሎት ለደከሙ ሰዎች፣ በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየለካችሁ አገልግሎቱን አበርቱ። እነሱን በያሉበት እንዲጸኑ ማለት ነው። አመሰግናለሁ።